እግዚአብሔር የሰጠን እናት እኛ ብቻ ተጠቅመንበት ሌላውን ሳንጠቅምበት ሳንሰጥለት ሳንመፀውትለት ከቀረን ልክ ያ አንድ መክሊት ተቀብሎ ሳያተርፍ እንደቀረው ሰው ይፈረድብናል ማለት ነው። ቅዱስ ዳዊት ይስሌቃ ሀጥ ወይ ይፈድ ይላል። ጻድቅ ሐጥ ሰው ይበደራል አይከፍልም፣ ይላል ላለው ይሰጡታል የተባለ ይሄ ነው። ብዙ ጊዜ በልማድ የምንጠቅሰው የሌለውን ያንኑ ይወስዱበታል ማለት አንድ የነበረውን ያንኑ ራሱ አንስተው ላለው ለባላስሩ ሰጡት ማለት ነው። ምክንያቱም ዝግጁ ስላልሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን እግዚአብሔር ቤተሰቦች በአብ ወልድ በመንፈስ ቅዱስ ስም እንደምንሰለበታቸው አሜን። እግዚአብሔር አምላካችን እድሜና ሰላም ሕይወትና ጤና ሰጥቶን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ዛሬም ምትን ለዘላለሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ከቅዱሳን ጻድቃን ሰማዕታት ጋር ክብር ምስጋና ይድረሳት። እንግዲህ ዛሬም እንደተለመደው ሁሌም እንደምንናገረው የዓቢይ ጾም ሳምንታት እየተመለከትን እንደመጣ ነው ሁሉ፣ ስድስተኛው የዓቢይ ጾም ሳምንት ላይ ደርሰናል። ስድስተኛው የዓቢይ ጾም ሳምንትም ገብር ሔር ይባላል። ትርጉሙ ቸር አገልጋይ ወይም በጎ ባሪያ ማለት ነው። የዚህ ነገር ትርጉሙ ምን እንደሆነ፣ ለምን ይሄ ሳምንት በዚህ ስያሜ ተሰየመ፣ ከእኛ ህይወት ጋርስ ምን ያገናኘዋል፣ የሚለውን እንደ እግዚአብሔር መልካም ፈቃድ እንመለከታለን። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን። እንግዲህ ከታች ስንመለከት እንደመጣ ነው ሁሉም ሳምንታት የየራሳቸው ሚስጢራት የየራሳቸው ትርጉም ከእኛ ህይወት ጋር የሚያገናኝ ነገር እንዳላቸው ተመልክተናል። ይህ ገብር ሔርም በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ሰዓት በሰፊ ታሪኩ ተዘርዝሮ የምናገኘው ይሆናል ማለት ነው ገብር ሔር የሚለው መጀመሪያ እሱን እንመልከትና ወደ ምስጢሩ ገባ ብለን እንመለከተዋለን። የማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ እንዲህ ይላል፣ ለእያንዳንዱ እንደአቅሙ ወደ ሌላ ሀገር የሚሄድ ሰው ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ይላል። አንዱ ንጉሥ ወደ ሌላ ሀገር ሊሄድ ሲል አገልጋዮቹን ጠርቶ ገንዘብ ሰጣቸው ይላል። ለእያንዳንዱ እንደአቅሙ ለአንዱ አምስት መክሊት ለአንዱ ሁለት መክሊት ለአንዱ ደግሞ አንድ መክሊት እንደየአቅማቸው ሰጣቸው ይላል። ከዚህ በኋላ ይህንንም እንዲያተርፉበት ብሎ ነው የሰጣቸው። አምስት የተቀበለው ሄደና ነግዶ አትርፎ ተጨማሪ አምስት አተረፈ። ሁለት የተሰጠውም ሂዶ ወጥቶ ወርዶ ነግዶ አትርፎ ተጨማሪ ሁለት ጨመረና አራት አደረገ። አንድ የተቀበለው ሰው ግን ሄደና አለፍ ብሎ መሬቱን ቆፈረና ያችን የተቀበላትን አንድ መክሊት ወርቅ ቀበራት ይላል። ከብዙ ዘመን በኋላ ያ ንጉሥ ተመልሶ ሲመጣ እነዚያን ባሮች ጠየቃቸው። ገንዘብ ሰጥቻችሁ ነበር እንዴት አደረጋችሁ ሲላቸው አምስት የተቀበለው ሰው መጥቶ፣ ጌታዬ አምስት መክሊት ሰጥተኝ ነበር፣ እነሆ ወጥቼ ወርጄ ደክሜ ሌላ ተጨማሪ አምስት አትርፌ አስር አድርጌ አምጥቻለዋል። ያ ንጉሥ ምናለው ኦ ገብርሄሮ ሄሮ መመን ዘበውሁድ ሜመነ ኮንከ በብዙ ሰይመካል፣ አንተ የታመንክ በጎ አገልጋዩ በጥቂቱ ስለታመንክ በብዙ ሾ መሃለሁ፣ ወደ ደስታ ጌታ ግባ ብሎ ሹመት ሽልማት ሰጠው ይላል። ሁለት የተቀበለው መጣና ጌታዬ፣ ሁለት መክሊት ሰጠኸኝ ነበረ እነሆ ወጥቼ ወርጄ ደክሜ ሌላ ሁለት አትርፌ አራት አድርጌያለሁ። አንተም የታመንክ በጎ አገልጋይ፣ በጥቂቱ ስለታመንክ በብዙ ሾ መሃለሁ፣ ወደ ጌታህ ተድላ ደስታ ግባ ብሎ ሹመት ሽልማት ሰጠው ይላል። አንድ የተቀበለው ሰው ግን መጣና ጌታዬ፣ አንተ እኮ ጨካኝ ሰው እንደሆን ካውቃለሁ። ያልበተንከውን የምትሰበስብ ያልዘራኸውን የምታጨድ ያላወርከውን የምታነሳ ሰው መሆንህን አውቃለሁ። ስለዚህ ወጥቼ ወርጄ ነግዳለሁ፣ አተርፋለሁ ስል ይቺ ዋንዷ ወርቅ ብትጠፋብኝ ምን አመጣለሁ ብዬ የሰጠህኝን ወርቅ ወስጄ ቀበርኳት። ይኸው ያቺ ወርቃለች ልውሰዳ ነው። ያ ንጉሥ መለሰለት፣ አንተ ክፉ ባርያ፣ እኔ ያላኖርኩትን የማነሳ ያልበተንኩትን የምሰበስብ ያልዘራሁትን የማጭድ እንደሆንኩ ታውቃለህን ያስ ቢሆን በጊዜው ገንዘቤን ባልተቀበልከኝ፣ እኔ ለሌላ ሰው ሰጥቼ እንዲያተርፍበት ባደረግኩት ነበር። አሁንም ይህን መክሊት ወስዳችሁ ለባላስሩ ደርቡለት። ምክንያቱም ላለው ይሰጡታል፣ የሌለውን ግን ያን ያለውን ይወስዱበታልና፣ ይወስቡበታልና፣ ይህን ክፉ ባሪያ ግን ወደ ውጭ አውጥታችሁ ጨለማ፣ ጥርስ ማፋጨት፣ ልቅሶ ወዳለበት አስቀምጡት አለ ብሎ ይተረፈ። ይህ እንግዲህ ዋናው ቃሉ ነው። በዚህ ውስጥ ትርጓሜውን አየ ሚስጢር አለ፣ ህይወት አለ። ሚስጢሩ ምንድነው? ባይለ ጸጋ የተባለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ምክንያቱም ሀብት ሁሉ ገንዘብ ሁሉ የእግዚአብሔር የኢየሱስ ክርስቶስ ነው ሰው እንኳ ባይለ ጸጋ ይባላል ባለችው በጥቂቷ ነገር የኢየሱስ ክርስቶስ ባይለ ጸግነት ግን በሁሉ ፍጥረት ላይ በሁሉ ፍጥረት ላይ ስለዚህ ያ አምስት መክሊት የተሰጠው ሁለት መክሊት የተሰጠው አንድ መክሊት የተሰጡት እኛ ሶስት ሰዎች እኛ የሰው ልጆች ነው በተለይ መምህራን የተማርን ሰዎች ማለት ነው መክሊት ተቀበለ ማለት ምን ማለት ነው? መክሊት ማለት የሚረባ ወይም ወርቅ ማለት ሲነግዱበት፣ ሲያተሩበት እየበዛ የሚሄድ ነገር ነው። መክሊት አምስት መክሊት የተባለው ፍጹም ትምህርት የተማረ ሰው ማለት ነው። ፍጹም ትምህርት የተማረ ሰው ያንን ተሰጠው ማለት እውቀቱን አወቀው ወጥቶ ወርዶ ነግዶ አተረፈ ማለት ደግሞ ያ የተማረውን ትምህርት ለሌሎች ላልተማሩት አስተምሮ ራሱን አስመስሎ አወጣ ማለት ነው። ሙሴ ኢያሱን ራሱን አስመስሎ እንዳወጣ ማለት ነው። ሙሴ ኢያሱን በእግሩ ስር ተክቶ ኮትኩቶ አሳድጎ ለመስፍንነት እንዳበቀው፣ ቅዱስ ጴጥሮስ ቀሌምንጦስን አስተምሮ መክሮ በራሱ ቦታ እንደተከው፣ ልክ እንደዚህ የተማረውን ትምህርት የሚያስተምር ሰው በባለ አምስት ሰው ተመስሏል። ባለ ሁለቱም ልክ እንደዚያው ሁለት ተቀብሎ ተጨማሪ ሁለት እንዳተረፈ ፍጹም ትምህርት ተብሎ ለሌሎች ሰዎች ማስተማሩ ነው። አንድ መክሊት የተቀበለውስ ምንድን ነው? አንድ መክሊት የተቀበለው የተባለ ተምሮ የማያስተምር ሰው ነው፣ አውቆ የማያሳውቅ ሰው ማለት። ያ ምን ብሎ ነው የቀበራት? ወርቄ ትጠፋብኛለች፣ ሌባ ቢወስድብኝ፣ ዘራፊ ቢዘርፈኝ፣ ቀጣፊ ቢያታልለኝ ብሎ እንዳስቀመጣት አንዳንድ ሰዎች አሉ። መናፍቃን ተከራክረው ምላሽ ቢያሳጡ፣ አላውያን ነገስታት አላዊ መኳንንት ሳቱን ስለቱ ሰይፉን አሳይተው ቢያስክዱኝ ብለው ሃይማኖታቸውን ለራሳቸው ብቻ ይዘው ለሌላ ሰው ሳያስተምሩ የሚኖሩ ሰዎች ምሳሌ ነው። ያ አንድ መክሊት ተቀብሎ ያችኑ የመለሰውን ሰው አልተመሰገርም ለምን አልተመሰገርም ወርቂቱን እንኳን አላጠፋት የተሰጣትን መልሷል የተነቀፈ ግን ለምንድን ነው አለማባዛቱ ነው እኛ ሃይማኖታችንን ባንክድ እንኳ እኛ ሃይማኖተኞች ብንሆን ሌላውን ሰው ወደ ሃይማኖት ካልጠራን ካላስተማር የተሰጠነውን መክሊት ካላበዛ ከተጠያቂነት አንድንም ሁሌም እንደምንናገረው ክርስቲያንነት ግላዊነት አይደለም የህብረት ህይወት ነው ማለት በህብረት ነው የሚኖር ክርስቲያን ክርስቲያን የተባለው ሁሉ ዛሬም በህብረት በአንዲት ቤተክርስቲያን እንደምንኖር ነው። በህብረት በመንግስት ሰማያት እንኖራለን። ስለዚህ ግላዊ መንገድ ይዘን ሳይሆን ማህበራዊ ህይወትን ይዘን በአንድነት ክርስቶስም የሚገኝ በማህበር በተሰበሰቡ ሰዎች መካከል ስለሆነ ማለት ነው። ስለዚህ ያ ተምሮ ያላስተማረ የተባለው ያ ሰው ነው። እና ምንድን ነው ያለው? የማትነግድበት ከሆነ ወርቁን ለሌላ ሰው በሰጠውት ነበረ። እኛ ሃይማኖታችንን የማናስተምረው ከሆነ ለማያምኑት ሰዎች እግዚአብሔር እንዲያምኑበት ያደርግ ነበር ማለት ነው። ስለዚህ ያንን ባለማድረጉ ምንድነው የተባለ? አንደኛ ያለውን አንዱን መክሊት ለባላስሩ ይጨመርለት ተባለ ለምን ላለው ይሰጡታል የተባለ፣ ይሄ ብዙ ጊዜ በልማድ የምንጠቅሰው የሌለውን ያንኑ ይወስዱበታል ማለት፣ አንድ የነበረውን ያንኑ ራሱ አንስተው ላለው ለባላስሩ ሰጡት ማለት ነው። ምክንያቱም ዝግጁ ስላልሆነ ሊያስተምርበት ስላልፈቀደ ማለት ነው። ስለዚህ ተምሮ አለማስተማር እንደዚህ ያስተቻል። አባ በልካ ክርስቶስ የተባሉ ጻድቅ ባህታዊ አባት ነበሩና ተምረው ከተማሩ በኋላ ሳያስተምሩ ሞቱ። በሚሞቱበት ጊዜ መልአክ መጥቶ ወቀሳቸው ይላል። ሲወቅሳቸው የተማሩት ትምህርት አካል ግዘፍ እየነሳ ከሰውነታቸው ሲወጣ ታይቷል። ተምሮ አለማስተማር ማለት ይሄ ነው። ግን በዋናነት ይሄ ለመምህራን ብቻ አይተረጎም። ምዕመናን ከሆነ ደግሞ እግዚአብሔር የሰጠን መክሊት አለ። ቅዱስ ዳዊት ይትለቃሕ ኃጥእ ወኢይፌዲ ይላል ጻድቅ ሀጥ ሰው ይበደራል አይከፍልም ይላል ምን ማለት ነው ሰው ከእግዚአብሔር ሁሉን ነገር ያገኘ ከእግዚአብሔር ነው አካሉንም ጤንነቱንም ገንዘቡንም ሁሉንም ነገር ከየት አገኘው ሲባል ከእግዚአብሔር ነው ያገኘው ያንን ያገኘውን ነገር ግን መልሶ አይሰጥ ይበደራል አይሰጥም ማለት እንደዚህ ነው እኛም እግዚአብሔር ከሰጠን መክሊት ማለት እግዚአብሔር የሰጠን ሀብት ነው እግዚአብሔር የሰጠንን ሀብት እኛ ብቻ ተጠቅመንበት ሌላውን ሳንጠቅምበት ሳንሰጥለት፣ ሳንመፀውትለት ከቀረብ ልክ ያ አንድ መክሊት ተቀብሎ ሳያተርፍ እንደቀረው ሰው ይፈረድብናል ማለት ነው። ነገር ግን የተሰጠነውን ለሌሎች ስንሰጥ አንደኛ በኋላ እጽፍ ድርብ ሆኖ እናገኘዋለን። ማትረፍ ማለት ይሄ ነው። ለምን? ቅዱስ ዮሐንስ አፈወርቅ እንደሚናገረው ክርስቲያን ነጋዴ ነው ይላል። እንደ ክርስቲያን ያለ አትራፊ ነጋዴ የለም የሚልና እንዴት ብትሉ ይላል ክርስቲያን ማለት አትራፊነቱ ቀዝቃዛ ውሃ ሰጥቶ መንግስተ ሰማያትን የሚያተርፍ አንድ ሰጥቶ መቶ እጥፍ የሚመለስበት በዚህ ዓለም አዋቂ ነጋዴ የሚባል ክርስቲያን ነው ይላል። መነገድ ማለት ይሄ። ቅዱስ ሉቃስ በወንጌሉ እንደጻፈው በዚህ በኃላፊው በጠፊው ገንዘብ የማያልፈውን ዓለም ግዙበት ተብሎ እንደተነገረ በዚህ ዓለም ገንዘብ የወዳኛውን ዓለም ማትረፍ ማለት ነው። ማትረፍ ማለት ይሄ እንጂ እዚህ ስጋውኛ የምናተርፈውን ትርፍ አይደለም። በስጋዊ ገንዘባችን ሰማያዊ ትርፍ ማትረፍ ማለት አምስት መክሊት ተሰጥቶ ሊሆን ይችላል፣ ሁለት መክሊት ተሰጥቶ ሊሆን ይችላል። ያን እጥፍ አድርገን ማትረፍ አለበት ለነዳያን በመስጠት ጤንነታችን የተሰጠነው ነው። ሁሉን ነገር ያገኘነው ስለሆነ ያንን መልሰን ለእግዚአብሔር መስጠት ያስፈልጋል ማለት ነው። እና አምስት ነገር የተባሉት ሊሆኑ ሁለተኛ ትርጉሙ ደግሞ በክርስቲያን ሊያደርጋቸው የሚገቡ አምስት ነገሮች ናቸው። አንደኛ አምን ይላል፣ ሃይማኖት ነው። መቼም ከሁሉም በፊት ሃይማኖት ይቀድማል። ማንኛውም ቤት ሲሰራ መጀመሪያ ምኑ ነው የሚቀድም? መሰረቱን የሚቀድም። መሰረት ያልተጣለለት ቤት ግድግዳና ጣራ ይሰራለት ለዚህ ነው ቅዱስ ዮሐንስ አፈወርቅ አሚንሰ እሰ መሰረት ይቲ ወካል አንያ ወንፃውን እድቅም ንቱ ሃይማኖት መሰረት ናት። ሌሎች ምግባራትና ሌሎች ነገሮች ደግሞ ግድግዳና ጣራ ናቸው። ስለዚህ ከምንም በፊት ሰው ምን ያስፈልገዋል? ሃይማኖት ያስፈልገው። ሃይማኖት ከሌለ ግን ብንሰጥ፣ ብንመጸውት፣ ምግባር ቢኖረንም ዋጋ የለንም ማለት ነው። ለምን ያለ ሃይማኖት እግዚአብሔር ደስ ማሰኘት አይቻልምና ብሎ ቅዱስ ጳውሎስ በዕብራውያን መልእክቱ ስለተናገረ ማለት ነው። ስለዚህ መጀመሪያ ሰው ከአምስቱ ነገሮች አንዱ የመጀመሪያው ምንድነው ሃይማኖት ነው። ሃይማኖት ማለት ደግሞ ያዩት ዓለም በማያውት ዓለም መለወጥ ወይም በሃይማኖት ራሳችን ያላረጋገጥነውን ነገር አዎ ይሆናል ይደረጋል ብለን በሃይማኖት አምነን መቀበል ማለት። ለምሳሌ መንግሥተ ሰማያት መኖሯን ሂዶ ያየ የለ፣ ገሃነመ እሳት መኖሯን ሂዶ ያየ የለ፣ ሲኦልና ገነት መኖራቸውን ሂዶ ያየ የለ። ለምንድን ነው? በሃይማኖት ነው የምንቀበላቸው። እግዚአብሔር መኖር አለመኖሩን በአይኑ አይቶ በእጁ ዳስሶ በእጁ ጨብጦ ያረጋገጠ ሰው የለም። ለምን? በሃይማኖት ነው። ሃይማኖት ማለት ይሄ ነው ከአእምሮ በላይ የሆነውን ነገር አዋን ይሆናል ይደረጋል ብሎ ማመን። ስለዚህ ከአምስቱ ነገሮች አንዱ ሃይማኖት። ሁለተኛ ፍስሐ ይላል ደስታ፣ መንፈሳዊ ደስታ ያስፈልገዋል ክርስቲያን። ደስታ ሲባል ስጋዊ ደስታ አለ፣ በመብል በመጠጥ የሚመጣ በተለያየ በዝሙት በሌላም መልኩ ሰው ስጋዊ ደስታ ሊያገኝ ይችላል። ግን ቅዱስ ጳውሎስ ፊልጵስ ዩስ ምዕራፍ አራት ላይ እንደተናገረው ተፈሰው ዘልፈ በክርስቶስ ይላል። በክርስቶስ ሁልጊዜ ደስ ይበላችሁ። ስለ እናንተ ባደረገው አድኅኖት በመስቀል ተሰቅሎ ስላዳናችሁ የክርስቶስ ልጆች ስለሆላችሁ ሁልጊዜ ደስ ይበላችሁ ስለተባለ መንፈሳዊ ደስታ ያስፈልጋል። መንግሥተ ሰማያት ስላለችን ደስ ሊለን ይገባል። መቤታችን ቅድስት ድንግል ማርያም ስላለችን ደስ ሊለን ይገባል። በዓለም ላይ ካለው ሃይማኖት የተሻለውን እኛ ስለያዝ፣ ትክክለኛውን መንገድ ስለያዝ እኛ ደስ ሊለን ይገባል። ደስታ የተባለ ይሄ መንፈሳዊ ደስታ ያስፈልገዋል። ለዚህ ነው ቅዱሳን ሐዋርያት ግብረ ሐዋርያት ምዕራፍ አምስት ላይ እንደሚናገረው ወደ አደባባይ ያውጥተው ገርፈው ገፈው ሲያስወጧቸው ወወሱ ማውድን ዘይት ፈሰው ይላል እስማከፋሎ መንፈስ ቅዱስ ከማያ የስር ወሙ በእንተ ስሙ ደስ እያላቸው ወጡ መንፈስ ቅዱስ ከእርሱ በረከት ተካፋዮች እንደሆኑ አድርጓቸዋል ሲገረፉ ነው እኮ የቆዩ ሲደበደቡ ነው የቆዩ ነገር ግን ደስ ተሰኙ ለምን ሰማያዊት ዓለም መንግስተ ሰማያትን ተስፋ ስላለ ነው መንፈሳዊ ደስታ የሚባለው ይሄ ነው ሁለተኛው መንፈሳዊ ሦስተኛው ትዕግስት ነው ትዕግስት ለአንድ ክርስቲያን በጣም ወሳኝ ነገር እንኳን በመንፈሳዊ በስጋዊ ህይወትም ትዕግስት በጣም አስፈላጊ ነው። መታገስ ያስፈልጋል። አንደኛ እግዚአብሔርን መታገስ ያስፈልጋል። እግዚአብሔርን የማይታገስ ብዙ ሰዋል። ጸሎት ጸልዮ እጽዋት ሰጥቶ ጾም ጽሞ ጸሎ ምላሽ ካላገኘ በእግዚአብሔር ተስፋ የሚቆርጥ ማለት ነው። ነገር ግን ነቢዩን ባቆ ምንድን ያለ እግዚአብሔር ቢዘገይም አይቀርም ይላል። ቢዘገይም አይቀርም፣ ነገር ግን ያለ ጊዜው አይመጣም። እኛ እንደፈለግነው በፈለግነው ሰዓት የምናመጠው፣ በፈለግነው ሰዓት የምንልከው ስላልሆነ ማለት ነው። ስለዚህ ትዕግስት ያስፈልጋል። ትዕግስትን መጠባበቅ ያስፈልጋል። ለክርስቲያን አንዱ የመንፈስ ፍሬ ተብሎ ከተጠቀሰው መካከልም ትዕግስት ነው። መታገስ እግዚአብሔርን መታገስ ያስፈልጋል። ሁለተኛ ሰዎችን መታገስ ያስፈልጋል። ሰዎች ሰይጣን በሰዎች ላይ አድሮ የሆነ ነገር ሊያሰራቸው በእኛ ላይ በጠላትነት ሲያነሳሳቸው ከታገስ እግዚአብሔር ያንን ነገር ስለሚያርቅልን ትዕግስት ያስፈልጋል። አራተኛ ምሕረት ያስፈልጋል። ቸርነት ማለት ነው። ቸርነት ማለት ለሰው ብቻ ሳይሆን ቅዱሳን ሲበቁ ለእንስሳቱ ሁሉ ሳይቀር ቸርነት ነው ያሳየው። ቸርነት በተለይ በዚህ ዘመን በጣም ቸርነት እየጠፋ ስለሆነ ሰው ግላዊነትን እየተመኘ ወደ ግል ሕይወት እየተሳበ ስለሆነ ማለት ነው። ቸርነት የአንድ የክርስቲያንነት መገለጫና ቅዱስ ጳውሎስ ገላትያ ምዕራፍ 5 ቁጥር 22 የተናገረው አንዱ የመንፈስ ፍሬ ነው። እግዚአብሔር በቸርነቱ እኛን እንዳዳነን ሁሉ እግዚአብሔር በቸርነቱ እኛን ይቅር እንዳለን ሁሉ እኛ ወንድሞቻችንን በቸርነት ይቅር ማለት ያስፈልጋል። ስለዚህ ቸርነት አንዱ የመንፈስ ፍሬ ወይም አምስት ነገሮች ከተባሉ አራተኛው ቸርነት ነው። የመጨረሻው ተስፋ ነው። ተስፋ የአንድ ክርስቲያን ትልቁ ነገር ተስፋ ነው። ከሃይማኖት ቀጥሎ ከምግባር ቀጥሎ ማለት ነው። ምክንያቱም ሃይማኖት ቢኖረ ምግባር ብንሰራ ትዕግስት ቢኖረ መንፈሳዊ ደስታ ቢኖረ ምን አድርገን ነው ተስፋ አድርገን ማንን መንግሥተ ሰማያት ክርስቲያን ባለ ተስፋ ነው የሚባል ለዚህ ነው። ከሞት ባሻገር ነው የሚባልም ለዚህ ነው። ምክንያቱም ቅዱስ ዳዊት እንደተናገረ ወፍና ወይ ሁሊ ለሞት ዘእግዚአብሔር ሆቱ ሞት ወደ እግዚአብሔር የምንሄድበት መንገድ ነው ብሎ እንደተናገረ በሞት አማካኝነት ብንሞት እንኳ ወደ እግዚአብሔር የምንሄድ እንደሆነ አምነን ተስፋ አድርገን የምንኖር ነው። መንግሥተ ሰማያትን ተስፋ አድርገን በዚህ ዓለም ቅዱስ ጳውሎስ ተናግሯል። ምዕራፍ አምስት ሁለተኛ ቆሮንቶስ ላይ ወለእመ ተነስተ ቤተ ማኅደርነ ዘበምድር ብነ ሕንጻ በሰማያት ዘይገብሮ ወደ ሰው በምድር ያለው ቤታችንን አለና ነገሥታት አላማ መኳንንት መጥተው ቢያፈርሱብን እንኳ በሰማይ የሰው እጅ ያልሰራው የእግዚአብሔር ቤት ስላለን እኛ ተስፋ አለን ይላል። እና ተስፋ ትልቅ ነገር ነው። ደግሞ ተስፋ ማለት የማይታየውን ነገር ተስፋ ማድረግ ነው። ቅዱስ ጳውሎስ ተናግሯል። የሚታይ ነገር እንዴት ተስፋ ይባላል? አይተናዋልን። ተስፋ ማለት ገና ይሆንልናል፣ ይደረግልናል የምንል የማናየውን እግዚአብሔርን እንደሚመረን ተስፋ ማድረግ፣ የማናያትን መንግሥተ ሰማያትን እንደምንገባባት ተስፋ አድርገን መኖር ያስፈልጋል። ስለዚህ ባለ አምስት የተባለ አሚንን፣ ፍስሃን፣ ትዕግስትን፣ ምህረትን፣ ተስፋን ገንዘብ አድርጎ የያዘ ሰው ነው ማለት ነው። ስለዚህ እነዚህን ነገሮች መያዝ ያስፈልጋል። እነዚህን ደግሞ ለሌሎች ማብዛት ማራባት ያስፈልጋል። ይህንን የዓቢይ ጾም ሳምንት በዚህ የመሰሉበት ምክንያት እኛ መክሊታችንን እንድናባዛ ነው። ያልተማረውን እንድናሳምን ነው። ትምህርትን ለማስተማር እኮ ብዙ ጊዜ መምህራን ብቻ የተወሰኑ ይመስለናል። ማንኛውም ሰው ክርስቲያኑን መግለጥ ማስተማር፣ በሃይማኖት በሃይማኖት ማጽናት ያስፈልገዋል። ሌላውን ሰው ወደ ራሱ መሳም መክሊትን ማብዛት ማለት ይሄ ነው። መክሊት የተባለ እኮ መጀመ ሁለተኛው ነገር ደግሞ ምንድነው፣ በጥምቀት ያገኘናትን ልጅነት ልጅነት ናት። ያችን ለራሳችን ብቻ መያዛችን ጥሩ ቢሆንም ደግሞ ማባዛት አለብን። አንድ ነጋዴ ወረቱን ብቻ ይዞ ከኖረ ትርፍ ከሌለው ነጋዴ አይባል፣ ወደ ኪሳራ ውስጥ ይገባል። ስለዚህ መነገድ አለብን። ይህ በንግድ ተመስሎ ነጋዴዎች ወጥተው ወርዶ ነጋዴ ገንዘቡን ሲያተርፍ እንዲሁ ቁጭ ብሎ ያተርፍ፣ ወጥቶ ወርዶ መከራ ደርሶበት የቀን ሀሮ የሌሊት ቁሮ ተፈራርቆበት ነው እኛም መንፈሳዊ ሀብታቸውን ለማብዛት እንፈልግ፣ መከራ ደርሶብን ወጥተን ወርደን የሰይጣንን የሰዎችን መከራ ታግሰን ያንን ነገር እናተርፋለን። ያንን ስናተርፍ ደግሞ ምንድነው የተባለ በጥቂት የታመንክ በብዙ ሾመሃለሁ። ጥቂት የተባለ የዚህ ዓለም ገንዘብ ነው። ለምሳሌ የዚህ ዓለም ገንዘብ ጥቂት ነው። ያንን ከመጸወትንለት ትልቁን የማያልፈውን ይሰጠናል ማለት ነው። በጥቂት መታመን ማለት በዚህ ምድር ላይ በተሰጠን ነገር መታመን ማለት ነው። ጥቂቱ በጥቂቱ ታማኝ ሆነን ከተገኘን ደግሞ በብዙም ሾማችኋል እንደተባለ ብዙ የተባለ መንግስተ ሰማያት ተድላ ደስታዋ የማያልቅ ማለት ነው። ወደ ጌታ ደስታ ግባ እንደተባለ ያ በጎ አገልጋይ፣ እኛም ወደ ደስታችሁ፣ ወደ ጌታችሁ ደስታ፣ ወደ መንግስተ ሰማያት ግቡ ተብለን እንድንገባ ማለት ነው። ስለዚህ ይህ የዓቢይ ዓቢይ ጾም ስድስተኛ ሳምንት ገብር ሔር በጎ አገልጋይ ተብሎ የተመሰለበት ምክንያት ያ በጎ አገልጋይ ገንዘቡን አብዝቶ አትርፎ እጥፍ አድርጎ እንደሚያመጣ ክርስቲያንም የተሰጠውን ሃይማኖት ለራሱ ይዞ ሌላውን አስተምሮ ራሱን አስመስሎ ሰዎችን መክሮ አስተምሮ እንዲያመጣ ጌታችን በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 መስሎ ያስተማረበት ሳምንት ስለሆነ አባቶቻችን ይህንን ሳምንት ገብርሔር ምረው መስለውታል። ቅዱስ ያሬድን በድጎ በጾመ ድጎ ገብርሔር ሆሚመን ገብረዛስ መሆለ ግዚኡ ብጾወቱ ገብርሔር እያለ ይህንን የገብርሔርን በጎ ነገር እያመሰገነ እያወደሰ ተናግሮታል ማለት ነው። ስለዚህ ገብርሔር እንዳተረፈ እኛም የምናትርፍ የዕለቱ መልእክታችን ነው። እስካሁን ድረስ ያስተማረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነው ሆን ስብሐት ለእግዚአብሔር ይቆየን።